እንድሞት ነው ስሞት ነው የምታወኝ፣ እኔ ስሞት ነው ሁላችሁ የምታርፉት። ከዛ በኋላ እንወዳት ነበር ብላችሁ ለማልቀስ ነው። እኔም እኮ አናትና አባት አሉኝ፣ ወንድሞች አሉኝ። ግን እነሱም ትቼ እኮ ነው አንቺ ጋር የመጣሁት። ከዚህ በኋላ እኔ አጠገቤ እንድትደርስ አልፈልግም። በጣም ነው የፈራሁ። የምሬን፣ እንደ የቀረው ነገር ሊቀር ይችላል እንጂ ክብራችሁ እንዲነካ አልፈቅድም። በቃ ይቅርታ አድርጊ። በእርግጥ ያደረግኩት ነገር ልክ አይደለም፣ ይገባኛል። ስሜታዊ ሆኜ ራሴን መቆጣጠር ሳልችል አጥፍቻለሁ። በቃ ይቅርታ አድርጊ። ሴት ላይ እጅ የሚያነሳ ወንድ ጤነኛ ነው ብዬ አላስብም እኔ ዛሬ አስከፋሽኝ አስደበርሽኝ ብሎ እጅን ያነሳ ወንድ ነገ ህይወቴን ሊያጠፋው ሁሉ ይችላል። ነገ አብሬ ብኖርስ ህይወትን ባስብ ከአንተ ጋር አገባ ልብ የማስበሰብቶ ምን ልትገለኝ ነው? ምን ልታደርገኝ ነው? ካሌብ መቼም ቢሆን አብረና ነው የምሬን ስነግራችሁ በራሴ ያፈራያለሁ። ካሌብ የልብህን ካደረስኩ በኋላ አሁን መጣህ እዚህ ጋር እንደዚህ ቅርታ ስላልከኝ ምንም ሚቀየር ነገር የለም። ሰላም እንዴት ናችሁ ቤተሰቦች? በጣም ደህና ነኝ አለሁ ይመስገነው። እንግዲህ ዛሬ ወደ እናንተ መጥቻለሁ። በእርግጥ አላውቅም ምን ማለት እንዳለብኝ ምን እንደማወራ። በጣም ግራ የገባው ሰው በጣም የተጨነቀ ሰው ከራሱ ጋር ያልሆነ ሰው እየመሰልኩ ነው። እና ምናልባት ብቻ ምን እንደማወራቸው ባይገባኝም በቻላችሁት አቅም ልትረዱ ሞክሩ። እና ሰሞኑን እየተፈጠረ ያለው ነገር ያው ከእናንተ ምንም የተደበቀ ነገር አይደለም፣ ሁሉም የምታውቁት ነው። ከምንም ጊዜም በላይ እኔ ትላንትና የተለቀቀው ቪዲዮ በጣም በራሴ ያፈርኩበትና ምን ሆኜ ነው ብዬ ራሴን እስከጠይቅ ድረስ የተሰማኝ ቀን ማለት ትላንትና። በፍጹም የጠበቅኩት ነገር አይደለም የሆነው በፍጹም ያልጠበቅኩትና ከኔ ስነ ምግባር ውጭ የሆነ ነገር ነው ያደረግኩት። የምሬን ስነግራችሁ በራሴ ያፈራ። ምክንያቱም በፍጹም በፍጹም አይደለም ኤደን ላይ እጄን ለማንሳት ሁላ፣ እኔ በቃ አይኔ ሞልቼ ራሱ ማየት በቃ አይኔ ራሱ ሞልቼ ማየት አልፈልግም ሄደን ምክንያቱም በጣም ስለምወዳት በጣም ስለማከብራት፣ ለእሷ ትልቅ ክብር ስላለኝ፣ ለእሷ ትልቅ ቦታ ስላለኝ፣ የምሬን ስነግራችሁ አይኔ ሞልቼ የራሱ ማየት አልፈልግም፣ አይደለም እጅ ማንሳት። ግን ትላንትና አላቅም ምን ሆኜ ነው ብዬ እስከማስብ ድረስ ለምንድን ነው ኤደን ላይ እጄን የነሳት ብዬ በራሴ አፈር ያለው የምሬን ስነግራችሁ በፍጹም እኔ ኤደን ላይ እጄን ማንሳት አስብ ቢበለቅም ይህብር ሰነግራችሁ በጣም ማለት በጣም ልክ አይደለሁም። ምክንያቱም በእርግጥ በሰዓቱ ስሜት አይሆኝ፣ በሰዓቱ በጣም ተናድጄ ነበር። አንዳንዴ የሰው ልጅ ትግስታችሁን ሊፈታተን የሚችል ብዙ ነገሮች ይገጥማቸዋል። ማለት አንዳንዴ ሁልጊዜ ትግስተኛ እንሆናለን ማለት አይደለም። ትግስታችን በጣም ሊፈታተነው የሚችል ነገር ይፈጠራል። ነገር ግን ምንም እንኳን ትግስታችን ሊፈታተን የሚችል ነገር ቢፈጠር እራሱ በቃ ነገሩን ችለንና ከዛ ነገር መሸሽ የምንችልበት ነገር መፍጠር አለብን እንጂ በሰዓቱ እኔም ስሜታዊ እሷም ስሜታዊ ሆኖ በቃ ነገሩ በጣም ነው የሚገላው። ስለዚህ በሰዓቱ ቢያንስ ጣላ ማጓጓት ተፈጥሯል። አዎ የትኛውም ሰው ክብሩ ሲነካበት ደስ አይልም። ክብሩ ማንም ሰው ሊነካበት አይፈልግም። እኔም የራሴ የሆነ ክብር ክብሬ ማንም ሲነካብኝ ደስ አይለኝም። እናንተም እያላችሁበት በያላችሁበት ሁላችሁ በእያላችሁበት የቀረው ነገር ሊቀር ይችላል እንጂ ክብራችሁ እንዲነካ አትፈቅዱ። ይህ ምድ ኢትዮጵያዊ ማንነታችን ዝም ብዬ ሳስበው ሆነ ተፈጥሯችን በራሱ የኢትዮጵያዊነታችን በራሱ ማንም ሰው ክብሩ እንዲነካ የሚፈልግ ሰው አለ ብዬ አላምነው። ቢሆንም ትግስተኛ መሆን ነበረብኝ፣ ነገሩን መቻል ነበረበት። ግን እንደዛ ማድረግ ሳልችል ቀርቶ የደላ እጄን አንስቻለሁ ለዛ እናንተንም ሴት ላይ እጅ ማንሳት አልነበረብኝም። በጣም ይቅርታ። ዛሬም በእርግጥ ወደ እናንተ የመጣሁት ኤደን ጠርቻታለሁ። ያደረግኩት ነገር ልክ አይደለም፣ ይቅርታ መጠየቅ አለብኝ። ዛሬ ኤደን ይጠራት። በቃ ይቅርታ አድርጊልኝ፣ አስከፍቼሻለሁ፣ በድዬሻለሁ። እንደዛ ማድረግ አልነበረብኝም። በቃ እጅ ማንሳት በፍጹም አልነበረብኝም፣ በፍጹም። ምክንያቱም በቃ መረጋጋት ነበረብኝ እና አሁን ላይ አላቅ ብቻ ምን ማለት እንዳለብኝ ባይገባኝም ኤደን በጣም ይቅርታ። በእውነት አስከፍቼሽ አውቃለሁ። በሰዓቱ ስሜታዊ ሆኜ እጄ ማንሳቴ ትረጅኛለሽ ብዬ አስባለሁ። ግን ቢሆንም እጀር ማንሳት እንዳልነበረብኝ ይገባኛል። እና በጣም ይቅርታ። በእውነት በእውነት ከልቤ ነው። በጣም ይቅርታ። እሷው ሰፈር ነው ያለሁት። አውቃለሁ በእኔ ልብሽ ቢደማም ይቅር ለእግዚአብሔር

ሰጣለው አንቺን ብቻ ስ ዘውትር ታምኝሽ ኖራለው። እመኝኝ ፍቅሬ ምላለው ቃሌም ባምላክ ስም ሰጣለው። እንግዲህ በጣም ቆይታ ብኛለች አጉርኋለች መሰለኝ፣ አላቅም፣ ብቻ በጣም እየጠበቅኳት ነው። እንዲሁም መታለች። ውድ ቤተሰቦች እንዴት ነሽ? ሄዱ ደህና ነሽ? ካሜራ ቁጭ ብላ ማውራት አለች። ችግር የለም ሄደን ካሜራ ይጠፋል። ካሜራ ይዘ እኮ መታኛል። ደግሞ ዛሬ ምን ልታረገኝ ነው? ለማየው ሰውም ቤተሰብም ስላለኝ

ዛሬ ምን ይሁን ነው እዚህ ድረስ የመጣሁት፣ አቃለሁ ኤደን፣ ትልቅ ጥፋት አጥፍቻለሁ፣ አስከፍችሻለሁ ማለት በቃ ማድረግ አልነበረብኝም። ራሴ መቆጣጠር ራሴ ነው። ካሜራ ይዘህ እኔን መማታት ወንድነትን እያሳየ ነው። ለዛ ነው ካሜራ ይዘህ አሁንም ካሜራ ይዘህ የጠበቀኝ አልጠፋም። ካሜራው አስጠፋልኝ። ምን ማውራት አልፈልግም። ኤደን፣ ከዚህ በላይ በቃ አጥፍቻለሁ ማለት አጥፍቻለሁ፣ አቃለሁ ራሴ መቆጣጠር ነበረብኝ። ግን ያደረግኩት ነገር በጣም ጸጽቶኛል፣ በጣም ከምታሰቢው በኋላ በጣም ጸጽቶኛል። እና እባክሽ ይቅርታ ለይዝን የጥራኝ ለይቅርታ። አዎ ለይቅርታ፣ ይቅርታ እንዳላደረግሽልኝ ግልጽ ነው። መታመም አልፈልግም፣ ገብተኋላ። አንደኛ ራሴ ጋር መሆን እፈልጋለሁ። ለምን እየተረዳኝ እንዳልሆን አላቅም። ከራሴ ጋር መሆን እፈልጋለሁ። ጊዜ ለራሴ መስጠት እፈልጋለሁ። ማለት በጥፊ እንደሚያስመታ አላቅም ነበር። ወንድሜን ይዤ መምጣቴ ወንድሜን ለመደባደብ እጅ እንደሚያስነሳ አላቅም ነበር። ኤደን በቃ ከዚህ በላይ ስላለፈው ነገር እንድታወሪኝ ያልፈልግ። በጣም ነው ጉዳይ ትላንት አልፈዋል። እኔም እኮ ተጎድቻለሁ ኤደን። አንተ ፈልገ ነው ችኩል ስለሆንኩ ሁሉንም ነገር በአንዴ ማግኘት ስለምትፈልግ ሁሉም ነገር እጅ ላይ እንዲገባ ስለምትፈልግ አንተኒ እኔ ጀብደኛ ነሽ፣ ከኔ በላይ ሰው የለም ብለሽ ታስቢያለሽ አልከኝ። በቃ ከኔ በላይ ሰው የለም ብዬ የማስብ ከሆነ ከእንዲህ አይነት ሰው ጋር መሆን የለብም። ለምን መጣህ ዛሬ? ለይቅርታ እኮ ነው። ይቅርታ አድርጌልሃለሁ። ኤደን ፖሊስ አሁን እኔ ከዚህ በላይ እኔ የሌለኝን ማንነት አትስጠኝ። ማንም ሰው ኤደን እንደዚህ ናት ብሎ እንዲያስብ አልፈልግም። ገብቶሃል? ያ የኔ ማንነት ስላልሆነ አጥፍቻለሁ። ይቅርታ ልልህ መጥቼ ኤደን አቃለሁ። አስከፍቼሻለሁ በቃ በድዬ ይሻሉ። በቃ ይቅርታ አድርጊ። በእርግጥ ያደረኩት ነገር ልክ አይደለም፣ ይገባኛል። በቃ ስሜታዊ ሆኜ ራሴን መቆጣጠር ሳልችል አጥፍቻለሁ። በቃ ይቅርታ አድርጊ። እኔ በቃ ከአንቺ ውጭ ምንም በቃ እኔ ማሰብ አልችልም። እኔ አላቅም። በቃ ትላንትና ነው ነውበሰው እያየ ነው ሄዱን አልነሳም። አጥፍቻለሁ። ይቃቃሉ በቃ ይቅርታ አድርጊ። እኔ ሰው ጉዳይ አይደለም። ሰው የፈለገው ነገር ማሰብ ይችላል። ኤደን እኔ ግን አንቺን አንቺን አስከፍቼ ካንቺ ውጭ ህይወት አላሰብም፣ አልፈልግም። ኤደን በቃ ይቅርታ አድርግልኝ። ይቅርታ ካላደረሽልኝ በቃ እኔ አልፈልግም። በቃ እኔ ሁላ ምንም ሰላም ሊሰማኝ አልቻለም። ምን እንድታረገኝ ነው? ይቅርታ የማደርግልኝ ፖሊስ በቃ አጥፍቻለሁ። እኔ በቃ ያደረግኩት ነገር ጸጽቶኛል። ኤደን እሺ ተነሽ። ቁጭ በል። ተነስ ካሌብ። ካሌብ ጥዬ ነው የምሄደው ጌታን እኔ በቃ ይቅርታ ካላደረግሽልኝ ጥለሽኝ እራሱ ትይ ይላሉ። ተነስ አሁን ተነስና በስነ ስርዓት ነው ያለ ብለ ዘጥ ይሄን ተነስ ታሊብ የልብህን ካደረስክ በኋላ አሁን መጠህ እዚህ ጋር እንደዚህ ቅርታ ስላልከኝ ምንም ይቀየር ነገር የለም። በቃ እኔ ነገ የምንገናኝ ሰዎች ነን፣ አይታወቅም። ሜቶድ መቼና እንዴት እንደሚገናኝ ገብተዋላ። ስለዚህ እኔ ከማንም ጋር መቀየም አልፈልግም። ከማንም ጋር መጥፎ እንትን ውስጥ መግባት አልፈልግም። ግን በዚህም አለበዛ፣ በምንም አይነት ታምር ከዚህ በኋላ እኔ አጠገብ እንድትደርስ አልፈልግም። በጣም ነው የፈራው። የምሬ እንዴ ዛሬ አንተ ገና ማለት እኔ እንጂ አላቅም። አብረን ቁመን ባወራ ነው እና ትንሽ ጊዜ ባሳልፍ ነው የምታያኝ። ነገ አብሬ ብኖር ህይወትን ባስብ ከአንተ ጋር አገባ ምን ልትገለኝ ነው? ምን ልታደርግ ነው? ካሌብ፣ ሴት ላይ እጅ የሚያነሳ ወንድ ጤነኛ ነው ብዬ አላስብም። እኔ ዛሬ አስከፋሽኝ፣ አስደበርሽኝ ብሎ እጅን ያነሳ ወንድ ነገ ህይወቴን ላያጠፋ ሁሉ ይችላል። ገብተሃል? እኔ ደግሞ ቤተሰቦቼ ቪዲዮ አይተውታል። ትክክል ስራ እየሰራ መስሎ ካሜራ ይዘ ቪዲዮ ቀርጸሃል። እንም እኮ ቤተሰብ አለ አይደለም? የኔ ቤተሰብ አንቺና ወንድምሽ እኮ አንድ እዛ ስታደርጉኝ የኔ ቤተሰብ የለም። ስለዚህ እኔም አንተም ተቀያይመናል። ስለተቀያየመን የአንተም ቤተሰቦች ስለተቀየሙኝ የእኔን ቤተሰቦች አንተም ስለተቀየሙ አብረን መሆን ስለማንችል ለምንድን ነው ጊዜያችንን የምናባክ ነው? ኢደን ፕሪስ እንደዚያ እንዳትዪ። ይኸውልሽ በመጀመሪያ አሊ አቃለሁ እኔ አልተመታውም። ኤደን አንቺና ወንድምሽ አንድ ላይ ሆናችሁ ነው መልስ ምትሉ አይደለም? ግን እኔ ነገሩን ማክበር ብፈልግ በዛው ልክ እኔ እኮ ማክበር ማክረር እችል ነበር። ነገር ግን እኔ አንቺን ስለምፈልግ ከአንቺ መራቅ ስለማልፈልግ ነው ነገሮችን ሁሉ ትቼ ያ አልፎ አልብዬ ነገሩን ትቼ ትቺ ወዳንቺ የመጣሁት። እንደዛ ሁለት ተኩል ስታደርጉኝ የኔ ቤተሰብ አይሰማውም ማለት ሳይሆን በቃ እኔ እሱን ትቼው ነው። ኤደን ያንቺ ሲሆን ይከብዳል እኔ ሲሆን ይቀላል? ነው ኤደን፣ ካሌብ ሴት ነኝ እኮ እኔም እኮ ወንድ ነኝ። የራሴ ወንድ መህቶች እኮ አሉኝ ጓደኞች እኮ አሉኝ። ኤደን እነሱን ሁሉ እኮ ትቼ ነው አንቺ ጋር የመጣሁት አይደል እንዴ። አልችልም ኤደን። እኔ አንቺን ማጣት አልፈልግም። ይቅርታ። ከዚህ በላይ ምን ላድርግሽ? ይቅርታ። አንቺን ማጣት አልፈልግም ኤደን። እንደዚህ ሁኛ ብሬ መኖር አልችልም። አንተ ጋር ምንም ነገር ማሰብ አልችልም። የነበረችኝን ትንሽ ተስፋ ካንተ ጋር የነበረችኝን ትንሽ ተስፋ ተረጋግቼ ሁሉ ነገር አስታከ ከሱ ጋር ሆና እየሳስብ የነበረውን ሙሉ ለሙሉ ምንም ጠብታ እንዳይኖር አርጋ አበላሽተዋል። ገብቶሃል? ምንም ተስፋ እንዳይኖር አድርገዋል። እንዴ የኔ አባት ምንድነው የሚለው? ገና ሳታገባኝ መጣ እዚህ የደበደብከኝ የመታኝ ሰውዬ እንዴት ነው አምኖ ልጁን ለእንካ ብሎ የሚሰጥ? እሺ፣ ሴት ልጅ ወንድ ልጅ ላይ እጇን ስታነሳ ማን ነው የትኛው አባት ነው ክብር እንት ሚለው? አይደለም መሄደን አንቺ እኮ መረዳት እየሞከርሽ አይደለም። መሄደን የኔ አባት የወደፊት ሚስቴ ብዬ የማስባት ምናልባት እግዚአብሔር ቢሆንና ቢፈቅድ ይሆናል ብዬ የማስባት ሴት እጇን እኔ ላይ አንስታ ወንድሟም እንደዛ ሆኖ አባት ሄዳንቺ ምን አይነቱ ክብር ነው የሚኖረው? እንደዛ እኮ በቃ፣ እነሱ እንድታ ነገሮች እናስተካከል እያልኩሽ እኮ ነው። ቤተሰብ የሚባል ነገር አይተውማ ኤደን ባክሽ፣ በቃ እኔም እኮ እናት እና አባት አለኝ ወንድሞች አሉኝ፣ ግን እነሱም ትቼ እኮ ነው አንቺ ጋር የመጣሁት። ኤደን በቃ እኔ በቃ እኔ ይቅርታ እንድታረጊልኝ ነው የምፈልገው። አንቺ ማስከፋት አልፈልግም። ከአንቺ ምንም እንድትሆኛ አልፈልግም። ኤደን በእግዚአብሔር እሺ፣ በማርያም ምንም እንድትሆኛ አልፈልግም። ደተለክሽ ኤደን ይከፋኛል። ምንድነው ካሊ፣ ከኔ ምንድነው የምትፈልጉት? እንድሞት ነው? ስሞት ነው የምታወኝ? እኔ ስሞት ነው ሁላችሁ የምታርፉት። ከዛ በኋላ እንወዳት ነበር ብላችሁ ለማልቀስ ነው። ኧረ ሄደን በእግዚአብሔር ከዚህ በላ ተስከፍል እኔ እንዳልችል ነው ነገር ያደረገብኝ ካሌብ አክብረኝ፣ ይመጣ ነበር እኮ የመሰለኝ። አንተ ግን እኔ እንጃ። ከዚህ በኋላ ካንተ ጋር እንኳን አይደለም ሌላ ነገር በጓደኝነት ራሱ አብሬት ለመሆን ይሄን ታባክሽ አላቅም። እግዚአብሔር ነው የምር። አሁንም ቢሆን ያለፈው ከኔ ሀገር ነው ገብቷል አላ አታቆም የሚያስፈልግ ነገር ካለ ደውል ደውል ምን አልፈልግም በቃ ምንም አንቺን ብቻ ነው የምፈልገው ኤደን አይደለም እናንተ መስመሩ ምንም ነገር ኤደን፣ በእግዚአብሔር የተሸኛት እጅ ኤደን፣ እኔ በቃ አውቃለሁ። እባክሽ ይቅርታ፣ አጥፍቻለሁ። በቃ በቃ በቃ ይቅርታ። ከአንቺ መረቅ አልፈልግም። ይቅርታ አይደለም ከልብሽ ይቅርታ አላደረግሽልኝም። አውቃለሁ። በቃ ጥፋት አጥፍቻለሁ። እንደ ኤደን በእግዚአብሔር ኤደን አረ በእግዚአብሔር አላቅም ምን ማድረግ እንዳለብኝ። እኔ ቆይ የሰው ፐርፍ ማለት ሰው ሆኖ ማያጠፋ አይደል? ሰው ሆኖ ማለት በጣም ስለወደድኳት ነው። ማለት እሷን ብዬ ተከትዬ መምጣት ክብረ ቢስ አድርጎኝ ይሁን አላቅም። ማለት እኔ ግራ ገባኝ። እሷን ብዬ ነው ይመጡ አቃለሁ እጅ ማንሳት አልነበረብኝም። ነገር ግን ምትረዳን አልሞከረችም። እኔ ብቻ አይደለም ጥፋት ያጠፋው እሷም፣ በቃ ጥፋት ኖርማል። ይሄ እኔ ልከሳት ምናምን ሳይሆን ካላቀም፣ ውድ ቤተሰቦች ከዚህ በላይ ምንም ማለት አልችልም። የሚመጣውን በጸጋ መቀበል በቃ እኔም ከዚህ በላይ እዚህ መቆየት አልፈልግም። እሷም ብዬ ነበር የመጣሁት እሷም በኔ ለእንደዚህ ተስፋ ካቆረጠች በቃ ከእንግዲህ እዚህ ምንም የሚያስቆየኝም ነገር የለም። እንደቆየም የሚያደርገኝ ምንም ሀሳብ የለም። እንግዲህ አላውቅም ምን እንደሚፈጠር ቢሆንና ቢስተካከል በጣም ደስ ይለኛል፣ ቤተሰቦቿንም ቢሆን አውርቼ። ካልሆነ ግን ያው እግዚአብሔር ያለው ይሆናል